ከሰላም የሚገኘውን ፋይዳ በመረዳት የሃይማኖት አባቶችና የሀገር ሽማግሌዎች ለሰላም ሊሰሩ እንደሚገባ የባህር ዳር ከተማ ተቀዳሚ ምክትል ከንቲባ ጎሹ እንዳላማው አሳሰቡ። ክልሉ ወደ ተሟላ ሰላም እንዲመጣና ደም መፍሰስ እንዲያበቃ እንደሚሰሩም የሃይማኖት አባቶችና የሀገር ሽማግሌዎች ተናግረዋል። በዚህ ላይ ትኩረት ያደረገ ውይይት በባህር ዳር ከተማ ተካሂደዋል። ሰለሞን ዘመኑ ክልሉ ወደ ሰላም ተመልሶ የአማራን ህዝብ ጥያቄዎች ለመመለስና ህዝቡን ከችግሮቹ ለማላቀቅ ጥረት መደረግ አለበት ያሉት የባሕር ዳር ከተማ ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳላማው የክልሉ ህዝብ ሰላምና ልማት ነው የሚያስፈልገው ብለዋል። የአማራን ህዝብ ልጆች የአማራን ህዝብ ከኋላ ቀርነት ከድህነት ማሻገር ያለባቸው አማራ ክልል ህዝብ ልጆች የአማራ ልጆች እርስ በርሳችን በመገዳደል የአማራን ችግር አልፈታም፣ በመመካከርና በመነጋገር በመወያየት ብቻ በመሆኑም የሃይማኖት አባቶችና የሀገር ሽማግሌዎች ለክልሉ ህዝብ ሰላም የድርሻቸውን እንዲወጡ ነው ከንቲባው ያሳሰቡት። እዚህ ከመካከላችን ያላችሁ አባቶች ልጆችን ወንድሞቻችን መምከር ያስፈልጋል። ወደ ሰላም ማምጣት ያስፈልጋል። ከሰላም ውጭ እየሄድንበት ያለው መንገድ አክሳሪ መሆኑን መነጋገር ያስፈልጋል። በቃ ማለት ያስፈልጋል። ከዚህ በላይ የድቤ ከዚህ በላይ ክፋትና የክፉ ጥግ እንዲደረግ ምንፈቅድ ከሆነ ችግሮቻችን መቋጫ ሊያቶ ይችላል። ከዚህ በላይ ለአማራ ህዝብ ሰቆቃና የዝቅ ታዘመን ስለለለ ለዚህ ህዝብ ማሰብ ከሆነ ከልብ መነጋገር ያስፈልጋል። በክልሉ የተገኘውን አንጻራዊ ሰላም ዘላቂና የተሟላ ለማድረግ የሃይማኖት አባቶችና የሀገር ሽማግሌዎች በጉዳዩ ላይ ውይይት እያደረጉ ነው ያሉት የአማራ ክልል የመንግስት ኮሚዩኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው በበኩላቸው የውይይቱን አላማ አስረድተዋል። ለሰላም ሁሉም የድርሻውን እንዲወጣ፣ የተጀመሩ የልማት ስራዎች እንዲጠናቀቁ፣ የመልካም አስተዳደር ችግሮችም እንዲፈቱ ሰላም ያስፈልጋል ያሉት ዶክተር መንገሻ የሰላም በሩ አሁንም ክፍት መሆኑን እየገለጽን ነው ብለዋል። ሽማግሌዎችን በማሰቃየት በማዋረድ፣ በማገት፣ ገንዘብ በመቀበል ብዙ ችግሮች ቢደርሱም አሁንም ቢሆን የመጣው ይምጣ ከዚህ በላይ የአማራ ህዝብ ስቃይ ሊኖር አይገባም፣ ይበቃል፣ መቆም አለበት የሚል ሀሳብ አንስተው፣ ያው ችግሮችን በሰላማዊ መንገድ ለመፍታት የራሳቸውን ሚና የሚጫወቱበትን መንገድ አቅርበዋል። ስለዚህ በመንግስት በኩል የተደረጉት የሰላም ጥሪዎች ከዚህ በፊት የነበሩትም በተደጋጋሚ የቀረቡትም ዘላቂ ሰላም ለማምጣት የመንግስትን ቁርጠኝነት እንደሚያሳይ ምስክርነታቸውን ሰጥተዋል ማለት ነው። የሰላም እድልን አሟጦ አንጠፍጥፎ ለመጠቀም በሚል ነው ይሄ ሁሉ ጥረት እየተደረገ ያለው ስለዚህ የህግ ማስከበር ስራችን በተለይ ደግሞ ከቅርብ ጊዜ ወዲህ በሁሉም አቅጣጫዎች ተጠናክሮ ቀጥሏል። በእርግጠኝነት በአጭር ጊዜ ውስጥ ብዙ ነገሮች መልክ ይይዛሉ ብለን እንጠብቃለን እና የሃይማኖት አባቶች፣ የሀገር ሽማግሌዎች ሳይቃጠል በቅጠል እንደሚባለው በአጭር ጊዜ ነገሩ እንዲቋጭ ለማድረግ የራሳቸውን ሚና የሚጫወቱበት እድል የተፈጠረበት ሁኔታ ነው ያለው ማለት ነው። የውይይቱ ተሳታፊ የሃይማኖት አባቶችና የሀገር ሽማግሌዎችም እርቀ ሰላም እንዲወርድ እንደሚሰሩ ተናግረዋል። ወጦ መግባት ሰርቶ መብላት ተምሮ ለቁም ነገር መብቃት ሀገር ለማስተዳደር የሚችለው ሰላም ሲኖር ነው። ሰላም ለሁሉም ሰው አስፈላጊ ነው እስካልነ ድረስ ለደፈረሰው ሰላም ላጣነው ሰላም ደግሞ ሁሉም ሰው ሰላሙን ለማምጣት በአንደበት ከመናገር ባሻገር ለሰላም በቁርጠኝነት መስራት ይጠበቅብናል። ከሰላም እንጂ ከመጫረስ ምንም የምናገኘው ነገር የለም። ኢንሻአላህ ለሰላም አሁንም ቢሆን እንደ ሽምግልናችንም እንደ ሃይማኖታችንም ዘብ ልንቆም ይገባል። ውይይቱ የጥፋት እጆችና መዘዞቹ በሚል መሪ ሀሳብ ነው የተካሄደው።